አንተና በሰራውት ቪዲዮ ላይ ቀንተህ ነው ያለችሁን፣ ሰዎች እኔ ከማንም ግለሰብ ጋር ችግር የለብኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። መዋዝ ሀቢብ 12 ሚሊዮን ብር እየጠየቀ ነው። እስኪ ሰምተነውን እንምጣ ማታ በእኔ አካውንት በእኔ ቤት ሁለት ብር ስጡ ወደ ልመናም እንደ ሰደቃም እንደምንም መየታችሁ ኸይር ብላችሁ መቶ ሁለት ብር በምለቅላችሁ አካውንቶች አስመጠ። እኔ ትልቅ ቁም ነገር ሰርቼ አሳያለሁ። ፋቲ ሪከርድስን እንገም። ለኡማ ይጠቅማል፣ ለአንድነት ይጠቅማል፣ ድምፃችን ለማሰማት ይጠቅማል። አዳዲስ ትውልዶችን ለመፍጠር አዳዲስ ጄኔሬሽኖችን ለማገዝ ጥቅም ላይ ይውላል። ፋቲ ሪከርድስን አብረን እንገባ ቢያንስ እኔ ጋር ያላችሁ ፎሎወርሶች ከ470 ሺህ በላይ ያላችሁ ከእናንተ ውስጥ 117 ሺዎቻችሁን አንድ ብቻ እኔ ቁም ነገር ስል ሰው እየቀነሰ ሰለዋት ብለንማ፣ እንደዚህ ከሆነማ እናቁመው በቃ። እኔማ እንዲጨምር ከሆነ መጀመር ሼር ሼር ሼር እናድርገው። ከእኔ ፎሎወርሶች ከአራት መቶ ሰባ ሺህ ምናምናም ፎሎወርሶች ደግሞ ቢዝኒላይ ተዓላ 117 ሺያችሁ መቶ ብርና ከዛም በላይ የነየታች ሰዎች ታስገባላችሁ ማለት ነው። ዝግጁ ነው እንሻላ ባረካሁን። ያው ሀቢብ እንደሰማችሁት ነው። በጣም ነው የሚገርመው። 12 ሚሊዮን ለምን ስቴዲዮ ለመገንባት እንግዲህ ባለፈው አላህ የርሐመው መሐመድ ሰይድ ለልጆቹ አራት ልጆች የቲም አለው ተብሎ 20 ሚሊዮን ተሰብስቦለት ነበርና፣ አሀ ለካ ለመሐመድ 20 ሚሊዮን ከተሰበሰበ ምን ችግር አለው፣ እኔ ለስቴዲዮም 12 ሚሊዮን ብጠይቅ ማህበረሰቡ አይከለክልኝም ነው አይደል? በጣም ነው የሚገርመው። ይህ ሁሉ ግን ላይፍ ላይ ገብቶ ያው ሁሉ ሰዓት ቁጭ ብለው እኔ እንደሰማሁት ከሆነ እንደተነገረኝ ከሆነ አላሁ አለም መቶ ሺህ ምናምን ብር ነው የሰበሰበው። ም ነው ምን ሀስባችሁ ነው እኔ ግን የሚገርመኝ አንድ ቀን እንኳን እንደዚህ ትልቅ ዩቱብ ቻናል እያላችሁ አንድ ቀን እንኳን ቁር አለቃችሁበት ማታኮል ቻናልቹ ላይ ነሺዳ ብቻ እየለቀቃችሁ፣ ዛሬ ግን ስቴዲዮ ልገነባ ነው እና ጥሩ ነገር ልሰራ ነው ብላችሁ መታችሁ እንደዚህ ስትናገሩ ትንሽ እንኳን አታፍሩም? ሸይም የለም ምንድነው፣ ምንድን ነው እያለች ያሉት። አረ ተው፣ ተው፣ ተው እንጂ ተው 12 ሚሊዮን ብር በቃ የኢትዮጵያ ህዝብና ውጭ ያለውም የአረብ ሀገር ያሉ እህቶቻችን 12 ሚሊዮን አንስተው በቃ ይሰጣቸዋል። አይደል? ቀላል ነው አይደል? ስቴዲዮ ለመገንባት ያ በጣም ነው የሚገርመው። ቢሊዮን ሼር አድርጉት፣ ድዩት አድርጉት። ጉድ ነው የምንሰማው፣ ማንሰማው ነገር የለም ዘንድሮ። ሀዋይቢ ሰላም አሌይኩም ወረህመቱላህ በረካቱ። ትናንትና በሰራሁት ቪዲዮ ላይ ቀንተህ ነው ያለችውን ሰዎች

ስለ ግለሰብ አይደለም። ከግለሰቡ ጋር ምንም አይነት ቅያም የለኝም። ስለ እሱ መናገር አልፈልግም። ግን ለኡማው ለኢትዮጵያው ሕዝበ ሙስሊም መናገርና ማስተላለፍ የምፈልገው ነገር ምንድን ነው? ስንት መጠለያ ያጡ መጠለያያ ላይ የሚሰቃዩ ተፈናቃዮች፣ አጉራሽ ያጡ የቲሞች በየመንገድ ወድቀው አስር ብር ከመዋርዋር የዘለለ መፍትሄ ሳናደርግ አስራ ሁለት ሚሊዮን ብር አዋተን ለአንድ ሙንሽድ የነሽዳ ስቱዲዮ ማስገንቢያ ብናዋጣ አላህ ራሱ ዝም የሚለን ይመስላችኋል? በአላህ ዝናብና ፀሐይ እየተፈራረቀባቸው ውጪ ላይ የሚያድሩ ስንት ተፈናቃዮች፣ ስንት ጎዳና ተዳሪዎች ሙሉ ቤተሰብ ይዘው ወጥተው ሳለ በአይናችን በየመንገዱ እየተመለከትን ለተራቡ ህፃናት መድረስ ሳንትችል የተራቡ ህጻናትን በጀርባቸው አዝነው የሚዘሩ ስንት ሙስሊም እህቶቻችን እያለቀሱ በየመንገዱ እየለመነው በየዕለቱ በአይናችን እያየን ከንፈራችንን ከመምጠጥ ውጪ ምንም አይነት ነገር ሳናደርግ በነሺዳ ኡመቱን እየጠቀምኩ ነው ብሎ ያሰበ አንድ ሙንሺድ በታዋቂነቱ ተሸሽጎ የኔ ስቱዲዮ አስራ ሁለት ሚሊዮን ብር ይፈልጋልና አዋጡኝ ብሎ ሳያፍር በአደባባይ ሲጠይቅ፣ አጋጭተን ተን ልንሰራለት እኛ እየተሯሯጥን ነው። ያም ሐስቡን ላህ ወኒዕመል ወኪል አላህ ወይ የምንሰራውን አናውቅምና፣ ይቀርበለል የኡመተ መሐመድ መቅረፍ ያለብን ስንት ችግር አለ፣ ስንት ጉዳይ አለ። እኔ የሚሰማኝ እንተን አደር ያለው ቀሪው እናንተ ነው። ሀባይቤ እንደሰማችሁት ነው። እኔ ከማንም ግለሰብ ጋር ምን አይነት ችግር የለብኝም። እኔ እሱን ማልከተለው አልሰማም፣ ግን እኔ በጣም አዝኜ ነው። በአሁን ሰዓት ላይ በርካታ ወገኖቻችን ተፈናቅነው በየቦታው ችግር ላይ ነው ያሉት። እናት ልጄ ሊቢያ ላይ ታግዶብኛል ገንዘብ እያለች ጠይቃለች በሚዲያው። ዛሬ ግን እነሱ ለስቴዲዮ 12 ሚሊዮን ሲጠይቁ በጣም ገርሞኝ ነው። ሼር ያድርጉት ቪዲዮ ልመና ወንጀል ነው። ለማኝነት ወንጀል ነው። ምንም አትጠራጠሩ። አሁን ላይ እንደ እርድና ወይ እንደ አሪፍ ነገር እየተወሰደ የሆኑ ሰበባ ሰበቦች እየተፈጠሩ ሰውን የሚለምኑ ሰዎች በስተው እምትበላው ካላጣ፣ እዳ ከሌለብህ፣ ከአቅምህ በላይ የሆነ ችግር ውስጥ ካልተዘፈክ በቀር ሰዎችን መለመን ወንጀል ነው።

አጥንቱ ብቻ እስኪመጣ ድረስ ብሎ አሉ። በሌላ ሐዲሳቸው ነቢያችን ሰለላሁ አለይህ ወሰለም ሰዎችን የሚለምን ሰው የሚለምነው ፈምሳት ነው። የፈለገ ሰው ያን ፈምሳት ያብዛ፣ የፈለገ ደግሞ ይሄ ልመናን ያቁምና ፈምሳቱን ይቀንስ ብለል። እንደ ቀላል ተነስቶ አስራ ሁለት ሚሊዮን ብር ላይ ላ ወንጀል እኮ ነው። ሀራም ነው፣ ክልክል ነው ሰዎችን መለመን ኧረ አላህም ፍሩ ኧረ አላህም ፍሩ። የመቶ ብር ቻለንጅ ልንጀምር ነው መቶ ብር ማለት ነው። ቢያንስ እዚህ ያለን ሰዎች ሦስት መቶ ዘጠና ሺህ ሰው ገዝት እንደ መላ ቁጠሩት። መቶ ብር ነው እየጠየቅን ያለ ነው። ሦስት መቶ ዘጠና ሺህ ሰው አለ። እኔን ደግሞ ፎሎ የምታደርጉኝ ወይም ስራዎችን የምትከታተሉ በስራዎችም የራሳችሁን ቲክቶክ የምታሳድጉ በደንብ ሚዲያዎቻችሁን የምታሳድጉ ወንድሞችም አላችሁ ዲዩት የምታደርጉልኝ ወንድሞች አላችሁ እና ከአራት መቶ ሰባ ሺህ በላይ ፎሎወርስ አለ። ከእናንተ ውስጥ ደግሞ መቶ አስራ ሰባት ሺህ ሰው ብቻ መቶ ብር ቢያዋጣ አላማችን ላይ መድረስ እንችላለን። መቶ ብር በቴሌ ብር በተቀመጡ አማራጮች ማለት ነው እና ኢንሻላህ አሽ ከአንድ እስከ አስር ቆጥረን የመቶ ብር ቻሌንጅ በቤተሰብ ቁጥር በጓደኞቻችሁ በምትፈልጉት ሰው እየነየታችሁ እንድታስገቡ ቻሌንጁን ጀምሯል። መስጂድ መሆኑ ነው ሙአዝ። እሺ መርሐባ። እንግዲህ አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት፣ ስምንት፣ ዘጠኝ፣ አስር። እንግዲህ ጀምረነዋል ቻሌንጁን የመቶ የመቶ ብር ቻሌንጅ። እንግዲህ አካውንት እያስቀመጣችሁ ሞዴሬተሮችም ፈጠን ፈጠን እያልን አካውንት እያስቀመጥን